ብዙዎቻችሁ መረጃ ለቀን በስልክ ተናግረን ትኬት ተሰጥተናችሁ፣ እንደገና መረጃ የምትጠይቁን ሰዎች አላችሁ። ስማርትፎን የያዛችሁ ምንም ጥቅም የለውም። ሌላ ባለ በተን ስልኮች ብትይዙ ነው ለእናንተ ጥሩ የሚሆነው። ለምሳሌ የስድስት ሰዓት ትኬት የተቆረጠለት ሰው ቀድሞ አራት ሰዓት ቼኪንግ መገኘት አለበት። አንዳንዶች ደግሞ ባለማወቅ ትልልቅ ሻንጣ የሚይዛሉ። እነዚህ እነዚህ አሁን አገልግሎቱ ምንም ተፈላጊ አይደለም። መታወቂያ መያዝም አለባቸው። የቀበሌ መታወቂያ ያላችሁ ሰዎች፣ እሱ ከሌላችሁ ፓስፖርት ወይ መንጃ ፈቃድ መያዝ ትችላላችሁ። ቤተ ክርስቲያን ማደሪያችን፣ ሰው ሆቴል ሄዶ ማደር አይቻልም። ቤተክርስቲያን እናርፋለን። በቦታው ምንም የጸጥታ ችግር የለም። እንሄዳለን። የሚያስቸግር ነገር የለም። እኛ አብረን ነው የምንሄድ። መረጃ እየተለዋወጥ ነው የምንሄድ። ወደ እኛ መታችሁ መረጃ የምትጠይቁ ሰዎች አላችሁእና እዛ ቦታ ላይ መረጃ የሚሰጡት የሚያስተናግዱትም የዛው የአየር መንገዱ ሰራተኞች ስለሆኑ ቀድማችሁ ተገኝታችሁ ቼኪን አድርጋችሁ መጠበቅ ነው የሚሻለው። እዛ ስትደርሱ ታምር ተደርጎላችሁ መሰንበት የሚፈልጉ ሰዎች የመኪናም የአየር ቅጣትም በራሳችሁ ይሆናል ማለት ነው። መሄጃ ብቻ መሄጃና መንጫ ከፍለው መሄጃ ተቆርጦላቸው እንሰነብታለን ብለው ያሳወቁ ሰዎች ደግሞ ይህንም በተናገሩት ልክ ተቆርጦላቸዋል። ይሄም ጭቅጭቅ አያመጣም። በሚመለሱ ጊዜ የኛም መኪና ሊሆን ይችላል፣ የሌላም ሰው መኪና ሊሆን ይችላል። የባስ ብቻ ይከፍላሉ፣ የመኪና ብቻ ይከፍላሉ ማለት ነው። ወደ ቦታው ለመሄድ የሚያስፈልጉ ነገሮች የጠበል ጀሪካን፣ መታወቂያ፣ መጠመቂያ፣ ቁምጣ፣ መኝታ ምንጣፍ፣ ቀለል ወይም ስስ ልብሶች፣ የበረሃ ልብስ፣ የሙቀት ልብስ ማለት ነው። ሻንጣ ሳይበዛ ለስንቅ ለምግብ የሚሆን ሳንቲም ገንዘብ መያዝ እንዲሁም ደግሞ ነጠላ ጫማ ሽፍን ጫማ አንዳንድ መያዝ። እነሆ መልካም ዜና! ማህበራችን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር በአይነቱ ለየት ያለ ታላቅ መንፈሳዊ ጉዞ ወደ ታምረኛው በርሜል ቅዱስ ጊዮርጊስ እና ወደ እናታችን ምርት ደለጎ ቅዱስ ኪዳነ ምህረት ታላቅ መንፈሳዊ ጉዞ አዘጋጅቷል። መነሻውን ሚያዝያ አራት መመለሻውን ደግሞ ሚያዝያ 12 በምናደርገው ጉዞ ይሄም ማለት ከኤፕሪል 12 እስከ ኤፕሪል 19 በሚኖረን ቆይታ ከአሁኑ ቀድማዎቹ ትመዘገቡ ዘንድ ጥሪያችን እናቀርባለን። ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤነስጥልን በመላው ዓለም የምትገኙ ውድ የስቡሀ ሚዲያ ቤተሰቦች እንደምን አላችሁ? እንደምንስከርማቸዋል። እኛ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር ነው። እንግዲህ ዛሬ በስቱዲዮ የተገኘንበት ምክንያት ሁላችሁም እንደምታውቁት መነሻውን መጋቢት 20 መመለሻውን ደግሞ መጋቢት 27 ጉዞ አዘጋጅተናልና በዚህ ጉዞ ላይ ለእናንተ መረጃ ለመስጠት ነው የተገኘ ነው። በአሁኑ ጉዞችን ብዙ ሰዎች ተመዝግበዋል። ግማሾቹ ከዚህ በፊት ሄደው ቦታውን የሚያውቁት ናቸው፣ ግማሾቹ ደግሞ አዲስ ተጓዦች ናቸው ና ለእነሱ መረጃ ለመስጠት ከዚህ በፊት የሄዱትም ሰዎች ለማስታወስ ያህል ነው የተገኘ ነው። እና እስኪ ከወንድማችን ሀይሌ መረጃዎችን ወደ እናንተ እናቀብላለን። ወንድሜ ሀይሌ እንዴት ነህ? እግዚአብሔር ይመስገን ምስጋና የደረሰው መነሻውን መጋቢት ሀያ መመለሻውን ደግሞ መጋቢት ሀያ ሰባት ጉዞ አዘጋጅተናል ና በዚህ ጉዞ ላይ ለሰዎች መረጃ መስጠት ስላለብን እስኪ ምን አይነት መረጃዎች እንስጣቸው? ምን መዘጋጀት አለባቸው? እንግዲህ ያው እህታችን ብሩክታየት እንደተናገርሽውም እንግዲህ ይህንን መረጃ በደንብና በማስተዋል ማዳመጥ ይኖርባቸዋል ማለት ነው። ምክንያቱም ወደ በርሜል ቅዱስ ጊዮርጊስ ከመሄዳችን በፊት መረጃ መውሰድ በሚዲያ መከታተል ወሳኝ ነው። ሁሉም የእያንዳንዱ መረጃ ይሰጣል። እኛም እንደ ማህበራችንና እንደ ሚዲያችን እንደ ጉዟችን መረጃ የምንሰጥ ይሆናል። እንግዲህ መነሻውን መጋቤት ሀያ መመለሻ መጋቤት 27 ከቅዳሜ ቅዳሜ የስምንት ቀን አገልግሎት እንሰጣለን ማለት ነው። በዚህ የአምስት ቀን ጥምቀት ተሰኞ እስካርቢ ያለውን ጥምቀት አድርገን ሌላው እንግዲህ ወደ ሀገራችን የምንመለስበት ይሆናል ማለት ነው። ይህንና ቀጣይ ያለውን ጉዞ እናሳውቃቸዋለን። እንግዲህ የመጀመሪያው መረጃ ሰዎች ወደ በርሜል ቅዱስ ጊዮርጊስ ለመሄድ ምን ማድረግ እንዳለባችሁ በጥንቃቄ የምትሰሙት ይሆናል ማለት ነው። ብዙዎቻችሁ መረጃ ለቀን በስልክ ተናግረን ትኬት ሰጥተናችሁ እንደገና መረጃ የምትጠይቁን ሰዎች አላችሁና በባካችሁ በማስተዋል ቪዲዮውን እስከ መጨረሻው ተከታተሉት። ወደዛ ቦታ ለመሄድ ሰዎች ከአዲስ አበባ የተቆረጠላቸውን ትኬት ለምሳሌ የስድስት ሰዓት ትኬት የተቆረጠለት ሰው ቀድሞ አራት ሰዓት ቼኪንግ መገኘት አለበት ብለን ሁሌ እንለቃለን። ስለዚህ ቀድሞ አራት ሰዓት ተገኝቶ ወደ ቦታው የአየር ትኬትም ሰዓት እንዳያልፈው ከዛ በኋላ ባህር ዳር ሲደርስ እኛ መኪና ይዘን እንቀበለውና ከባህር ዳር ወደ ማረፊያ ቦታ በመኪናችን እንወስደዋለን። እንግዲህ ወደ ቦታው ለመሄድ የሚያስፈልጉ ነገሮች የጠበል ጀሪካን፣ መታወቂያ፣ መጠመቂያ፣ ቁምጣ፣ መኝታ ምንጣፍ፣ ቀለል ወይም ስስ ልብሶች፣ የበረሃ ልብስ፣ የሙቀት ልብስ ማለት ነው። ሻንጣ ሳይበዛ ለስንቅ ለምግብ የሚሆን ሳንቲም ገንዘብ መያዝ እንዲሁም ደግሞ ነጠላ ጫማ፣ ሽፍን ጫማ አንዳንድ መያዝ በቂ ነው። ነገር ግን ወደ ቦታው ስንሄድ ምን ያስፈልጋል ምን እንያዝ ብለው አንዳንዶች ደግሞ ባለማወቅ ትልልቅ ሻንጣ የሚይዙ አሉ። እነዚህ እነዚህ አሁን አገልግሎቱ ምንም ተፈላጊ አይደለም። ሻንጣ ትልቅ መያዙ ተፈላጊ አይደለም። የጠበል ጀሪካን እዚህም መያዝ ባይዙም ችግር የለው። ለምሳሌ ቦታውም ይገዛል። ነገር ግን የዋጋ ከፍታ ምናምን አለው። እዚህ እንግዛ ካሉ በስተቀር ነው እንጂ ቦታው ላይ እናገኛለን ማለት ስለዚህ የአሁኑ ጉዟችን እንግዲህ ሁላችን በርሰ የምንመጣበትና በተለይም ደግሞ የጾም ወቅት መሆኑና እንዲሁም ደግሞ የፋሲካ መግቢያ አካባቢ በመሆኑ በጣም ብዙ በረከት አግኝተንበት የምንመጣ ነው። እንግዲህ ብዙ በረከትም አግኝተናል። እውነት ለመናገር በአሁኑ ጉዞ ላይ እንደ ኤማሁስ መንፈሳዊ ጉዞ ማህበር የተደሰትንበት እንደ ስቡሀ ሚዲያም ሚዲያው ህዝቡን የሚያመሰግንበት ፕሮግራም ነው ማለት ነው። እንግዲህ እህቴ ብሩክታይት ቀደም ሲል ሁለት እህቶችን አቅርበን ነበር። አንደኛዋ ኤርትራዊት ናት። ሌላኛው ደግሞ እዚሁ አባዶ ካባዶ ያለች ልጅ ነበረች እና እነሱም ጥሩ ነገር ሳንቲም ገብቶላቸዋል። እንግዲህ መጨረሻ ላይ የምናመሰግን ይሆናል። እንግዲህ መነሻችን በ20 ሲሆን፣ ቅዳሜ ባህር ዳር የምናደር ይሆናል። ቤተ ክርስቲያን ማደሪያችን። ሰው ሆቴል ሂዶ ማደር አይቻልም። ቤተ ክርስቲያን እናርፋለን። ጧት ሲነጋ መኪናዎች መጓዝ በሚጀምሩ ጊዜ እንዲሁም መኪናችን ይዘን በእሁድ ቀን በ21 ጉዟችን እንጀምራለን ማለት ነው። እንግዲህ በ22 በ21 ሂደን እዛው ቦታው እንገባለን። ከዛ በኋላ እዚያ ላይ ያሉ መረጃዎችን በመንገድ ላይ የምንሰጣቸዋለን። እዛው ላይ መኪና ውስጥም ማደሪያ ቦታም እየሰጠናቸው እዛ ስንደርስ ምናልባት ንሳ ያልገባ ንሳ የሚያስፈልገው ከሆነ አሁን የጾም ወቅት ቢሆንም ከአባቶች አገናኝተን ምን እንደሚሉ ምን እንደሚወስኑ ለጠበሉ ያለውን ጥንቃቄ ለጠበሉ ያላችን ያለን ክብር እንዳንደፍረው ወይም ደፈሬታ እንዳናደርግ በራሳችን ጊዜ መጥፎ ስራ ሰርተን በደፈሬታ ብንገባ ምናልባት ለእኛ ደግሞ ጥሩ አይደለም። በረከትም አናገኝ ጠበሉም ጠበል አይሆንልም እና ከዚያ የጥንቃቄ ጀምሮ ያለውን መርሃ ግብር ደግሞ በአባቶች ጊዜ ምክር እንዲሰጥ ይደረጋል። ጉባኤ ያለ ጉባኤ መከታተል ይቻላል። እንግዲህ በነዚህ አምስት ቀኖች ናቸው እዛ ቦታው ላይ የምንቆይበት። ሰኞ፣ ማክሰኞ፣ ሮብ እንጠመቃለን። ሐሙስ ኪዳነ ምሕረት ሂደን እንጠመቃለን። አርብ ተመልሰን ጊዮርጊስ እንጠመቅና አርብ መተን ለሊት ተጠምቀን ቀን ጉዞ ወደ ባህርዳር እናደርጋለን ማለት ነው። ከባህር ዳር ቅዳሜ ወደ የቦታችን ወደ አዲስ አበባ እንመለሳለን። በዚህ የበረራ ሰዓታችን ከአምስት ሰዓት በላይ ነው። ከአምስት ሰዓት ጀምሮ እስከ ሰባት ሰዓት፣ ስምንት ሰዓት፣ ዘጠኝ ሰዓት ለምን ወደ ኋላ አካባቢ ብለን ብንቆይ፣ አምስት ሰዓት ባላንስ መያዛችን ወሳኝ ስለሆነ ማለት ነው። ከዛ ውጭ እንግዲህ በቦታው ምንም የጸጥታ ችግር የለም፣ እንሄዳለን። የሚያስቸግር ነገር የለም። እኛ አብረን ነው የምንሄድ፣ መረጃ እየተለዋወጥ ነው የምንሄድ። የተለያዩ መረጃዎች ከሰዎች የምሰሙትን ሳይሆን አንድ ትኬት ሲቆርጥ ዛሬ የቆረጠ ሰው አለ፣ ሲቆርጥ ጸጥታው ችግር አለ። አዎ አገሩ ላይ ችግር እንዳለ ይታወቃል፣ ግን እኛ የምንሄደው በበርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅድስት ኪዳነ ምህረት ነው። እዛ ቦታ ላይ ደርሰን ለመምጣት አምነን ነው የምንወጣው፣ አምነን ነው የምንመለሰው። እኛ ብቻለን ሌሎች መኪናዎችም ይኖራሉ። በመተባበር በጋራ በፍቅር ከሌሎች የጉዞ ማህበሮች ጋር ወንድሞቻችን ጋር አብረን የምንጓዝ ልጆች ይታወቃሉ። ከእነሱ ጋር ነው የምንጓዘው። ያለውን መረጃ እንግዲህ ይህን ይመስላል። እህታችን ሌላ መጨመር የፈለኩት እዚህ ለምንድን ነው ስማርትፎን ይዛችሁ የምትሄዱ ሰዎች አላችሁ። ና ይሄ ነገር መቶ ፐርሰንት እርግጠኛ ሆነን የምንናግራችሁ ነገር ስማርት ፎን መያዛችሁ ምንም ጥቅም የለውም። ሌላ ባለ በተን ስልኮች ብትይዙ ነው ለእናንተ ጥሩ የሚሆነው። የላክንላችሁን ትኬት ደግሞ ፕሪንት አውት አድርጋችሁ በፔፐር ይዛችሁ ብትመጡ እሱ ነው ጥሩ የሚሆንላችሁና እዚህ ነገር ላይ አጽባጽን እንናገራለን። ሌላ ደግሞ መታወቂያ መያዝም አለባቸው። የቀበሌ መታወቂያ ያላችሁ ሰዎች እሱ ከሌላችሁ ፓስፖርት ወይም መንጃ ፈቃድ መያዝ ትችላላችሁ። እነዚህን አማራጮች መጠቀም ትችላላችሁ። ወንድም የተናገረውን ነገርም በደንብ ፎከስ እንድታደርጉበት። ምክንያቱም የበረራ ሰዓታችሁ አምስት ሰዓት ከሆነ ከሁለት ሰዓት ከሶስት ሰዓት ቀድማችሁ መገኘታችሁ እንደ ግዴታም ነው። ምክንያቱም ቼኪን አድርጋችሁ መቀመጣችሁ ለእናንተ ነው ጥቅሙ። እዛ ቦታ ላይ ደግሞ እኛ ልክ እንደነሱ ተገልጋይ ነን እንጂ አገልጋይ አይደለንም እና ወደ እኛ መታችሁ መረጃ የምትጠይቁ ሰዎች አላችሁ ና እዛ ቦታ ላይ መረጃ የሚሰጡት የሚያስተናግዱትም የዛው የአየር መንገዱ ሰራተኞች ስለሆኑ ቀድማችሁ ተገኝታችሁ ቼኪን አድርጋችሁ መጠበቅ ነው የሚሻለው። አንዳንዴ የሰው ቦታ ሲገኝ ፕሌኑ ላይ ሰዓት የማሸጋሸግ ማሸጋሸግ ነገር አለ ና ለዚህም ዝግጁ እንድትሆኑ ሌላ ሀይል ሽ እንግዲህ ከዚህ ጉዞ በኋላ ቀጣይ ጉዞ አዘጋጅተናል። መነሻውን ሚያዚያ አራት መመለሻውን ደግሞ ሚያዚያ አስራ አንድ ጉዞ አዘጋጅተናል። ና ለዚህም ደግሞ ሰዎች ከአሁኑ እየተመዘገቡ ነው። ያኔ ነው የሚመቸን ያሉ ሰዎች እየተመዘገቡ ነው። ና እዚህ ላይ ስምትጨምረው ነገር አለ። ቀደም እንዳልችው ቀደም ከሰጠሽው መረጃ ጋር ያይዜ የቀረ ነገር ልጠቃቅስና ወደ ምዕራፍ ሁለቱ እንሄዳለን ማለት ነው እንግዲህ ልናገር የፈለግኩት ምንድን ነው፣ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስት ኪዳነ ምሕረት ጠበሉ አንድ አይነት ነው። በጣም የቦታውን ክብር መጠበቅ ይኖርብናል። በጥንቃቄ በፍርሃ እግዚአብሔር መሆን አለበት። ከዛ ውጭ እንግዲህ ቅድም ስማርትፎን እንደተባለ ምንም አገልግሎት የለውም እዛም፣ ምናልባት ተራራው ላይ ወጥቼ እደውላለሁ በዚህ አራት ቀን አምስት ቀን ስቆይ የምትሉ ከሆነ ቀለል ያለ ስልክ ያዙ። ምክንያቱም ትልልቅ ስልክ መያዝ ምንም ለማንም ለምንነትም አይመችም ረዥም መንገድ ነው የምንሄደው። ነገር ግን ያንን ቤታችሁ ብታስቀምጡት ትኬታችሁን ፕሪንት አድርጋችሁ መያዝና ቀድማችሁ ተገኝታችሁ ቼኪንግ አርጋችሁ ችግር ካለበት እንኳን ለማስተካከል ጊዜ እንዲኖረን ማድረግ ያስፈልጋል። እንግዲህ እህታችን በዚህ ውስጥ ላይ የአሁኑ ጉዞን ለየት የሚያደርገው ነገር አመስገን እንድናልፍ ነው። ወደ 11 12 ልጆች በስፖንሰርነት የሚሄዱበት ነው። ከሶስት ወር በላይ የቆዩ ልጆች ለምሳሌ ሁለቱም ኢንተርቪው ያደረግናቸው ኤርትራዊት ልጅ በርካታ ሰው አይዞች ብሎ አግዟታል። ስልኳን በመስጠት ገንዘብ ልኮላታል። እንግዲህ እንዲሁም ደግሞ ሌሎች እህቶች ይችኛም ትደዋልች በአጠቃላይ ግን በስፖንሰርነት የረዱ ሰዎችን ስማቸውን ብናነሳ ነው እነ ዳዊት ጥሩነ፣ ወለተ ብርሃን ገብረስላሴ፣ ተስፋ ማርያም እንግዲህ ወለተ ስላሴ፣ ፍቅረ ኢየሱስ፣ ወለተ ትንሳኤ፣ ወለተ ህይወት፣ ተክለ አብ፣ ተክለ እዮብ፣ ንግስተ አዜብ፣ ፍቅርተ ገብርኤል ወልደ ሚካኤል፣ ወለተ ተንሳኤ፣ አመተ ጻዲቅ፣ ተስፋ ስላሴ፣ ሀይለ ኢየሱስ፣ ሚካኤል ከጀርመን፣ ወለተ ስላሴ ከነ ቤተሰቦች፣ አስካለ ገብርኤል፣ አስካለ ማርያም፣ ወልደ ገብርኤል፣ እሴተ ድንግል፣ አስካለ ማርያም፣ አጸደ ማርያም፣ ስህነ ገብርኤልና ሌሎችም በጎ ስራን መስራት ፈልገው እያንዳንዱ ሰው መሳፈሪያ ለሶስትም ለሁለትም ለአንድም ሰው የላኩ ይሆናል። ሰዎች እንግዲህ ተጠምቀው ሲመጡ አንዳንዶች የሚቀርቡ ይሆናል ሌሎች የሚቀሩ ካልሆኑ በስተቀር እንግዲህ እነዚህ ለቤተክርስቲያን ክርስቲያን አድርስ ብለው የላኩ እንደገና ለሰዎች ስፖንሰር የሆኑና ለተቸገሩ ሰዎች የላኩ ናቸው። እናንተን በሚዲያችን ስም በጣም እናመሰግናለን። በጣም በርካታ ሰዎች ሲያለቅሱ ነበረ የቆዩትና ከሶስት ወር ከአራት ወር በላይ ነው እንግዲህ እህታችን ስንታየው እንኳን ወደ ሚዲያ ከመንጣቷ በፊት ስፖንሰር እየፈለገች የነበረና በርካታ ሰዎች ይረድታቸዋል በግል ልጆችን የረዳችሁ ሰዎች በኢንተርቪው ላይ አመተን የሚያመሰግኑ ሆኖ እያለ ግን እንደው ከመሄዳችን በፊት እናንተን እየልመድባችሁ በርቱ፣ እናመሰግናለን። ከእናንተ ብዙ ሰው ይማራል። እናንተ ደግሞ ምናልባት ስፖንሰር ስትሆኑ በውስጥ መስመር ስመ ክርስትናችሁን ሰጥቼ ይዘው ተጠምቀው በረከት የምታገኙ ልጆችም የሚድኑበት እናንተ የምትድኑበት ይሆናልና ይህንም ታሳቢ እንድታደርጉ ነው። በዚሁ አጋጣሚ ለማመስገን ነው። እንግዲህ እንደ ኤማሁስ መንፈሳዊ የጉዞ ማህበር የወሰነውን ሰው በሰላም ወስዶ በሰላም የመለስ ግዴታ አለብን ከእግዚአብሔር በታች። ከዛ ውጭ ትኬት ቆርጣችሁ ሂዳችሁ እዛ ስደርሱ ታምር ተደርጎላችሁ መሰንመት የሚፈልጉ ሰዎች የመኪናም የአየር ቅጣትም በራሳችሁ ይሆናል ማለት ነው። ይህን በዚሁ ተጽዕኖ እንድሰጡት ነው፣ አጽኖ ሰጣችሁ እንድታዳምጡ ነው። ከዛ ውጭ መሄጃ ብቻ መሄጃና መንጫ ከፍለው መሄጃ ተቆርጦላቸው እንሰነብታለን ብለው ያሳወቁ ሰዎች ደግሞ ይሄንን በተናገሩት ልክ ተቆርጦላቸዋል። ይሄም ጭቅጭቅ አያመጣም። በሚመለሱ ጊዜ የእኛም መኪና ሊሆን ይችላል፣ የሌላም ሰው መኪና ሊሆን ይችላል። የባስ ብቻ ይከፍላሉ፣ የመኪና ብቻ ይከፍላሉ ማለት ነው። ሌላው የአየር ትኬት አይቀጡም። ምክንያቱም ሶስት ቀን ሲቀራቸው ቁረጥልን ሲሉ ይቆረጣል ማለት ነው። በዚህም አጋጣሚ ሶስት አራት አምስት ስድስት ሰዎች የሚቆዩ ሰዎች አሉ። እንግዲህ የሚደረግልንን መልካም ቅዱስ ነገር አስበን ካፋችን ተጠብቀን ከእግራችን ተጠብቀን እንዲሁም ቦታው ላይ ስነድ በርሜል ቅዱስ ጊዮርጊስና መርት ደለጎ ቅዱስ ኪዳነ ምህረት ብዙ ደካሞች ብዙ ችግረኞች ይጠብቁናል። ና እነሱንም ና ሀይለ ኢየሱስ ና አስካለ ማርያም ሌሎች ሌሎቹ ቦታው ላይ ወዛጅ ለደካሞች ስጥ ብለው እነ እሴተ ድንግል ሌሎቹም የላኩ አሉ እንግዲህ በዚህ ገንዘብ ላይ ለሁለት ሰው የላካለ ለደካሞች የሚሰጥ ይላካል። ትንሽም ትልቅም ይላካል። በአጠቃላይ ያው ስም ተ ይህን ያህል ካል ይህን ተሚባል በሚል እንጂ ራሳቸው ያውቁታል የላኩትንና አንዳንዶችን በስልክ ስላገናኘ ናቸው ማለት ነው። በአጠቃላይ ደርሰን ለምንመለስበት ሁሉ ጠባቂያችን ሰማዕቱ ቅዱስ ጊዮርጊስ ነው። እንግዲህ ሁሉን ደግሞ የሚያደርግ እግዚአብሔር ነው። እሱን እያመሰገን ሄደን እያመሰገን የምንመጣ ነው። የጠበል ጀሪካን አስር ሊትር ይቻላል እንደው አምስት ሊትር ከኪዳነ ምህረት እናንጣ ምትሉ ከዚያም ከዚህ አምስት አምስት መያዝ ይቻላል እንደ ሁኔታው። የመኪናውም ሸክም እንዳይበዛ፣ በመንገድ እንዳንቆይ፣ ጎማም ችግር እንዳይፈጠር፣ በሰላም ሄደን በሰላም ልንደርስ ጓዞቻችን ቀለል ሸከፍ ማድረግ ይኖርብናል። ባለፈው እንግዲህ አንድ እህታችን ወለተ ስላሴ ወልዳ አማኑኤል የሚባል ወንድሜን አስቡልኝ ወይም ደግሞ ወልዳ አማኑኤል ና ወለተ ስላሴ የምትኖረው እንግዲህ በአሜሪካ ግዛት ፍሎሪዳ ነው። እና በዚህ ውስጥ የምትኖረው እህታችን ስለ ኪዳነ ምህረት በመከታተል አንድ ወንድም ያለ የተቸገረ ችግር ውስጥ ያለ እሱን በጸሎት አስቡልኝ ብላ እንግዲህ ሶስት መቶ ቆርቆሮ የገዛች ናት። ሶስት መቶ ቆርቆሮውን አድርሰን ተሰርቶ ሰሞኑን በትናንትናው ምናምን የተወሰነ ትንሽ ቀርቶት እያለ በዚህ በቪዲዮ ለቀንላችሁ ነበር። አሁን ስኔ ደግሞ ሙሉ እንደተሰራ ነግረውናል። እንግዲህ ወንድሜን ወንድሜን እህቴን አካባቢ በችግር ውስጥ ያሉን ሀብተወልድን አስቡልን ሀብተወልድ ወልድ ሙልቀን ይባላል። በችግር ውስጥ ነው ያለ ብዙ አገልጋይ የነበረ ልጅ ነው። አስቡል ይብላለች ና ሶስት መቶ ቆርቆሮ ገዝታ ከባህር ዳር ንገዛ አድርጋ ሳንቲም ልካ ገዝተን ዘንደን ሙሉ የኪዳን ንብረት ቆርቆሮ ጠበሏ ከብቶች አህያዎች ሌሎች እንስሳዎች ነበር የሚሄዱበት። አሁን ላይ ታጥሮ እግዚአብሔር ይመስገን በሰላም ተከናውኗል። በዚሁ አጋጣሚ ግን እንግዲህ የቆርቆሮን የሆነ ሰው ሲችል ወደ ለእምነቱም፣ እንዲሁም ቴዎድሮስ የሚባል ወንድማችን ለእምነቱ፣ እንዲሁም ደግሞ ለቁምጣ ወንድማችን እዚህ ሀያ ሁለት ጎላጎል ላይ ባለፈው ፍቃዱ የሚባል ወንድማችን ከሀያ ሁለት ቆርቆሮ ገዝቶ ወስናል። ነገር ግን የተቸገረ ነው ምንድን እንጨትና ሚስማር ከሰበካው እንዲያደርጉት አድርገን አሁን ቢያንስ ወደ ስልሳ ሰባ ሺህ ብር ጥለው ብናል ና ቆርቆሮውን አንድ ሰው ሸፍኖት። ነገር ግን በዚህ ማገዝ የምችሉ ሰዎች ካላችሁ የቆርቆሮውን ሚስማሩንና እንጨቱን ሰበካው እንድትከፍሉ ስላለ እኛ ደግሞ አቅም ስለሌለ እንደ ማህበር አቅም የለንም እና ይህን በረከት እንደወሰዱት እንደእህቶቻችን እናንተም በዚህ እንድትሳተፉ ነው። ከዛ ውጭ እንግዲህ ሀብተ ወልድን ነው አስቡልኛለች ወልደ አማኑኤልና እንዲሁም ደግሞ ወለተስላሴ ናቸው ይህን ያደረጉ። በአጠቃላይ እህታችን ባለሽበት በሰላም በህይወት እግዚአብሔር ይጠብቅሽ፣ ኪዳነ ምህረት ትስጥልን ብላችሁ አመስጉልኝ። አሁንም በቅርብ ደግሞ ትልቅ አዳራሽ እንዲሰራ ሰብሰብ ብሎ ብር የላኩ ሰዎች አሉ ሱን ሰርቼ ደግሞ ለእናንተ ሪፖርት የማድረግ ይሆናል። በዚህ በረከት መሳተፍ የምትፈልጉ ሰዎች የእንጨትና የሚስማር እንድትከፍሉልን በቅዱስ ቲኬትና ንብረት ስም እናሳስባለን ማለት ነው። እንግዲህ ስለ ቀጣይ ጉዞ መረጃ የምንሰጣቸው በዚ አጋጣሚ፣ ቀጣይ ጉዞ መነሻችን ሚያዝያ አራት መመለሻ 11 ነው። ያ ማለት ፋሲካው እሁድ ይሆናል። ቅዳሜኛ እንመለሳለን ማለት ነው። ስለዚህ ሰዎች ቀደም ብላችሁ ተመዝግባችሁ ደርሰን እንመጣለን። የዚህም ጉዞ አሁኑኑ መመዝገብ እየተመዘገበው እየጠየቁን ያላችሁና በዋትሳፕ ላይ አሳውቀን እስኪ መቼ ነው የምን ሁለተኛው ክፍል እያሉን ያሉ ሰዎች አሉ። ምናልባት ከውጭ ለመቁረጥ ይሆናል እና ቀደም ብላችሁ እንድትመዘገቡ። ቀደም ብላችሁ አልተመዘገባችሁ በቂ ምክንያትና ለመሄድ በቂ ሰው ካላገኘንና በቂ ምክንያቶች ካሉ የሚሰረዝ ይሆንና ፋሲካን ውለን እንደገና ለዳግሚያ ተንሳይ ደካሞችን ለመመገብ እዚያ የምንውል ይሆናል። በዚ አጋጣሚም ተንሳይን እንዲውሉ አንዳንድ ሰዎች ያናገራችሁኝ ሰዎች ያላችሁ እዛ ያሉ ደካሞች ተንሳያን እንዲውሉ ይህን አድርግ ካላችሁኝ፣ እዛ መገኘት ይችላሉ። ምናልባት ግን ለመደገስ በቂ ነገር ካገኘን ቦታው መዋል እንችላለንና ይህን ታሳቢ ያደርጋችሁ ከወዲሁ ስልክ አስቀምጠን ነው ምንድ በስልካችን ብትነጋገሩ እኛ ደግሞ ተራራ ሁነን ከባለቤቶቻችን ከሰዎቻችን ወይም ደግሞ ከሰራተኞቻችን ጋር ግንኙነት በማድረግ ከባልደረቦቻችን ጋር በመደዋወል እናንተ የምታስቀምጡት ተሰበላይ መረጃ እኛ ደግሞ እዚያ እንቀበላለን፣ ይደውሉልናል ማለት ነውና እንግዲህ መጋቢት አራትም ቢሆን ቀድሞ መመዝገብ ቀድሞ ትኬት መቁረጥ ከዛ በኋላ ሙሉ መረጃ ማግኘት ይቻላል። መጋቢት አራት ሄደን መጋቢት 11 እንመለሳለን። ፋስኪያ ውለን ደግሞ ከዛ በኋላ እንሄዳለን ማለት ነው። እንግዲህ ይሄ ጾም ሳያልቅብን ቶሎ ሄደን መምጣት አለብን። ያላችሁትም ያላችሁትም ሰዎች የመጨረሻ ጉዟችን እንግዲህ ሚያዝያ አራት መነሻውን ያደርጋል እና በዚህ ላይ መሳተፍ ትችላላችሁ ብለን ጥሪ ከወዲሁ እናቀርብላችኋለን። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። መልካም ጊዜ ይሆንላችሁ። እነሆ መልካም ዜና ማህበራችን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር በአይነቱ ለየት ያለ ታላቅ መንፈሳዊ ጉዞ ወደ ታምረኛው በርሜል ቅዱስ ጊዮርጊስ እና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምህረት ታላቅ መንፈሳዊ ጉዞ አዘጋጅቷል። መነሻውን ሚያዝያ አራት መመለሻውን ደግሞ ሚያዝያ 12 በምናደርገው ጉዞ ይሄም ማለት ከኤፕሪል 12 እስከ ኤፕሪል 19 በሚኖረን ቆይታ ከአሁኑ ቀድማችሁ ትመዘገቡ ዘንድ ጥሪያችን እናቀርባለን። ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር